ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። የተከበራችሁ የአላህ ባሪያዎች፣ ክታባችን መጨረሻ አካባቢ ከመክፈር ምክንያቶች የሚለውን እያየን ስድስተኛው ነጥብ ላይ ደርሰናል። ውዋ እሱ ነው አደሙት ተዛውር ዝያራ ያለማድረግ፣ ደካሞዎችን ፈልጎ ያለ መዘየር፣ ሰዎች ብቸኛ ሆኖ ተገልሎ ያሉ ሆኖ ሳለ ፈልጎ እነሱን ጭረታቸውን ያለ ማስወገድ፣ ያለ መቅረብ፣ ያለ መመከር፣ ያለ ማማከር ከእስላም ለማፈንገጥ ሰበብ ከሚሆኑ ነጥብ ነው። በአሁኑ ሰዓት በስልክም ይሁን በአካልም ይሁን ከአንድ ቦታ ወደ አንድ ቦታ ተሳፍሮ የሚሄዶ ቢሆን ዘመድ የሚጠይቁ ሰዎች ልክ ታይማቸው ላይ ወይንም ደግሞ ጊዜያቸው ላይ የማይጠቀሙ አይነት ሰው ተደርገው እየታዩ ነው። ትላልቅ አይማዎች የሱና አሊሞችን ጥየቃ ያደርጉ ነበር በቻሉት ልክ ፊላይ ታላ ላላህ ብሎ መዘያየር መተውም ለኩፍር ከሚጋብዙ ነጥቦች ነው። ወተዋሱል ዝምድናን መቀጠል በይነ ል አቃሪብ በዝምድና መካከል ቅርብ በሆኑ ሰዎች በመካከል ዝምድናንም ያለመቀጠል ወደ ኩፍር ለመመለስ ከሚጋብዙ ነጥቦች ነው። ስንትና ስንት የቲሞች ማይዘየረዋል የሚበሉት የሚጠጡት ያጡ ስንትና ስንት የዕድሜ ባለጸጋዎች መጥቶ የሚዘይራቸው አቶ ባላህ የካዱ ሰዎች ጠዋትና ማታ የሚፈልጉትን ነገር ያቀርባል። በተለይ ሚዲያውን እስኪ ተመልከቱት። ደካማ ደካማ ሰዎችን እየፈለጉ በየመንገዱ ከንትን ገንዘብ ተላከልሽ፣ ከንትን ገንዘብ ተላከልህ፣ ከንዲ እንዲ ተደረገል እያሉ ወደ ሃይማኖታቸው ይወስዷቸዋል። ይሄ እኮ የሙስሊሞች ስነ መግባር ነበረ፣ እኛ የምንሰራው ስራ ነበር። ግን እኛ ሌላ አምገም ውስጥ ገብተናል። ሌላ መስጠት ራሱ የሚያናዳቸው ሰዎች አሉ። አስር ብር ሰጥቶ ቤት ገብቶ የሚናደዱ ሰዎች አሉ። መቶ ብር ሰጥቶ ቤት ገብቶ የሚናደዱዋል አስር ሺህ ብር ሰጥቶ ሳምንት ድረስ የሚጨነቁ ሰዎች አሉ። መቶ ሺህ ብር ሰጥቶ ሳምንት ድረስ የሚረብሹ ሰዎች አሉ። ላ ስጥ ዝያራ፣ መቀራረብ ይሄ ሰዎች ከእስላም እንዳይወጡ የሚያደርግ ነጥብ ነው። ወተናሱህ፣ መመካከር ፊ ዲኒላሂ አዘ ወጀለ፣ በአላህ ዲን ላይ መመካከርም የቀረበት ወይንም ደግሞ የተዘናጋንበት ጊዜ ላይ ነው ያለው። ቃለ ተዓላ ሙእሚኑና ኢኽዋ ሙስሊሞች ወንድማማቾች ናቸው። አረቢሁን አጀም አይመለከትም። ሰዎችን በዘር እንዳትለካ፣ ሰዎችን በስልጣናቸው እንዳትለካ፣ ሰዎችን በመልካቸው እንዳትለካ፣ ሰዎችን ሰዎችን በኢማናቸው ለካቸው። ሙዕሚኖች ወንድማማቾች ናቸው ይላላ። ፋአስሊሁ በይነ ኸዋይኩም በወንድሞቻችሁ መካከል ችግር ሲፈጠር አስተካክሉ። የተጣሉ ሰዎች ካሉ ፈልጉ ማስታረቅ። ስንትና ስንት ተቆራርጦ የቀሩ አባትና ልጅ አሉ። ስንትና ስንት ተቆራርጦ የቀሩ ወንድማማሾች አሉ። ስንትና ስንት ተቆራርጦ የቀሩ እህት አማሞች አሉ። ስንትና ስንት ተቆራርጦ የቀሩ ዘመድ አማሞች አሉ። ስንትና ስንት ተቆራርጦ የቀሩ ሰዎች አሉ። አስተካክሉ፣ አስተካክሉ ይላል አላ። እነሱን ስታስታርቃቸው አንድ ሲሆኑ ጀማ አብሮ ይሰግዳሉ፣ መዝጊድ መስጊድ ይሰራሉ፣ መድረሳ ይሰራሉ፣ ለእስላም ይከላከላሉ፣ ጋብቻን ይፈጽማሉ፣ ሲሞት ይቀብራሉ፣ ሲታመም ይጠይቃሉ። ብዙ ፋይዳዎች ይገኙበታል። ተቆራርጦ ተቆራርፎ መጥቀቅ ኸይር የለውም።

በሚያውሩት በሆነው ሐዲሰ አልቁድስ ይባላል። ሐቀት መሐበቲ ውዴታዬ እውን ሆነችለት ሊልሙተሐቢነ ነፊያ ለእኔ ብሎ ለሚዋደዱ ሰዎች የእኔ ውዴታ ጸደቀችላቸው ይላል አላህ ሱብሓነሁ ወተዓላ። ወሐቀት መሐበቲ የእኔ ውዴታ ሐቅ ሆነችላቸው ሊልሙተዛዊሪ ነፊያ ለእኔ ብሎ የሚጠያየቁ። የት አለ መጠያየቅ? የት አለ? ከገርቤ በር አዲስ አበባ ድረስ ሂዶ ዘመድ የሚጠይቅ የት አለ? ከአዲስ አበባ ገርቤ በር መጥቶ የሚጠይቅ የት አለ? ከገርቤ በር ቅበት ሂዶ የሚጠይቅ የታለ? ከቅበት ወራቤ ሂዶ የሚጠይቅ የታለ? ከወራቤ ገርበር መጥቶ የሚጠይቅ የታለ? የታለ? የታለ? አላህ ሱብሃነሁ ወተዓላ ለእኔ ብሎ የሚጠያየቁ ሰዎች የኔ ውዴታ ጸደቀችላቸው ይላል። ወሐቀት ማህበቲ ለሙተባዚሊና ፊያ ለእኔ ብሎ በዝል የሚያደርጉ ገንዘብ ይሰጣል። ለእኔ ብሎ የሚሰጣጡ ሰዎች በዝል የሚያደርጉ ገንዘብ ወጪ የሚያደርጉ ሰዎች የኔ ውዴታ ጸደቀችላቸው ይላል አላህ ሱብሃነሁ ወተዓላ ወሐቀት ማህበቲ የእኔ ውዴታ ሀቅ ሆነችላቸው ሰበተችላቸው። ሊልሙተዋሲኒ ነፍያ ለእኔ ብሎ ዝምድና የሚቀጥሉ ይህ እስላም ላይ ባብ ተቆምጥሎት ያለ ጉዳይ ነው። ልንሰራበት ይገባል። በተለይ ወጣቶች አባቶችን በመጠየቅ ልብሳቸው በመቀየር የለበሱትን ልብስ በማጠብ አይናቸውን በማሳክም የሚለብሱትን ጫማ በመግዛት የሚጠጡትን ሀላል የሆነ መጠጥ በመግዛት ከራባቸው ምግብ ገዝቶ በመስጠት ዝምድናችንን ማደስ በመሀላችን ያለውን ፍቅር ማደስ። ቤታቸው የሚያፈስባቸው አባቶች አሉ፣ ፈልገን በመስራት በር መዝጋት ያቃታቸው አባቶች አሉ፣ እናቶች አሉ፣ በር መቀየር። የሚያርሱበት በር ያጡ አባቶች አሉ፣ በሬ መግዛት። ልጅ የሌላቸው ወዲም ወዲም ቢሉ ምንም ማግኘት የማይችሉ አባቶች አሉ። ለእነሱ አብሽሩ ማለት ከጎናቸው መቆም መምከር፣ መመከር። አብሽሩ ማለት ወደ መስጊድ እንዲመጡ ጥሪ ማድረግ። ኤ አላህ ስብሃነው ታላ ያጸደቀውና እስላም የተደነገገበት ድንጋጌ ነው፣ ልንሰራበት ይገባል። ይህም ኢማም መሐመድ ሶሒህ በሆነ ሰነድ ከኡባዳ የዘገቡት ሀዲስ ነው። ወቢል ሙቃብል እላል ከፊት ለፊታችን ነጂዱ ሃኡላይ አልሙነሥሪን እነዛ ነሣራዎችን እናገኛቸዋለን። አረሰናስ በጣም የጓጉ ሰዎች ሆኖ እናገኛቸዋለን። ፊዚያረት ዚያራ ያደርጋሉ። ልድዋፋ ደካሞችን እየፈለጉ ይዘይሯቸዋል። አብሽሩ ልብሶት ይቀይሩ፣ ጸጉራችን ላጩ፣ ገንዘብ ይኸው ሳሙና ይግዙ፣ ይታጠቡ፣ ልብሶትንም ይጠቡ፣ በሬ ይግዙ። ነሻጥ አላቸው። ለምንድን ነው ወደ ኩፍር ሊወስዱ? ይህ ያንተ ስራ ነው፣ የእኔ ስራ ነው፣ የየተቻችን ስራ ነው የእናቶቻችን ስራ ነው። የአባቶቻችን ስራ ነው። ምን አገባኝ የሚባል ነገር የለም ነፍሲያው ችኝ የለም እስላም አልሙእሚን ልልሙእሚን ከልቡንያን አሉ ነቢ ዐለይሂ ሰላት ሰላም አንድ ሙስሊም ለአንድ ሙስሊም እንደ ግንባታ ነው። የሹዱ ባዕዱ ባዕደን አሉ ነቢ ዐለይሂ ሰላት ከፊሉ ከፊሉን ያጠነክራል። በተስማማንበት ተስማምተን፣ ባልተስማማንበት ተቻችለን አይሰላም እዚህ ጋር ነቢ ዐለይሂ ሰላት ወሰላም እንሱር አኻከ ዛሊመን አው መዝሉመን ወንድምህን በዳይም ተበዳይም ሰው እርዱ አሉ ነንሱሩ ይዛካ ነመዝሉመን አሏቸው ለነቢ ዐለይሂ ሰላት ሰላም ተበዳይ ከሆን እንረዱዋለን ችግር የለውም አሉ ፈከይፈ ነንሱሩ ዛ ካለ ዘዋሊመን፣ አሉ በዳይ ሶሆንስ እንዴት እንርዳው? ታጅዙ አሉ ነቢ ዐለይሂ ሰላም ትከለክላለ አውተምናው ትከለክለአለ ዙልም አሉ ላ ከበደሉ መያዝ ተው፣ ቅርብ ወንድሜ አትስረቅ፣ አጅነቢያ አጨብጥ፣ ወለዳ አትብላ፣ ና ሰላትን ስገድ፣ ከጀማው ጋር ተቀላቀል፣ ቁራን ቅራ፣ አዲስ ቅራ፣ ና መስጂድ፣ ና መድረሳ፣ ልጆችን ወደ መድረሳ፣ ባለቤትን መድረሳ ት አንተ አስቀራ። ከዙልሙ መከልከል ለእሱ እርዳታ ነው አሉ ነቢላ እነዚህ የጓጉ እናገኛቸዋለን። ፊዚያረት ድወፋ ደካሞችን በመዘየር ወልመሳኪን ምስኪኖችን በል የሰውና በል እንደው ምስኪን ያደርጋሉ። ፊ ሙዓለጀቲ ኢላጅ ህክምና በማድረግም ይራሮጣል። በነፃ የሚያክምበትን ነው ሆስፒታል ከፍቶ አስቀምጧል። ታማሚ መጥቶ ይታከማል። ሙስሊሙ የት አለ? በየቦታ ውሃ ይቆፍራሉ። ሙስሊሙ የት አለ? ይሄ እኮ የእኛ ስራ። ውሃ የሌለበት ቦታ ውሃ መቆፈር፣ ሐኪም ቤት የሌለበት ቦታ ሐኪም ቤት፣ ጤና ጣቢያ፣ መድረሳዎች፣ መስጊዶች የመስራት እኮ የእኛ ግዴታ ነው።

አባ አባቶች መዘናገታቸው ወልኡመሃት እናቶች መዘናጋታቸው ፊ ተርቢየት አውላድህም ልጆቻቸውን በእስላም ተርቢያ ባለማሰደጋቸው ወደ ኩፍር ይመለሳሉ። ተዕሊሙል ኢስላም እስላምን በማስተማር ወሰባት ዐለይሃ በዛችም ላይ እንዲጸኑ ያለማድረጋቸው ችግር ነው ይህን የሚያመጣው ቃለ ተዓላ አላህ ሱብሃነሁ ለዚነ አመኑ እናንተ ያመናችሁ ሰዎች፣ ወይ ቁ አንፉሰኩም ነፍሳችሁን ጠብቁ፣ ወአህሊኩም ቤተሰቦቻችሁን ናራ አሳማሚ ከሆነችዋ ጀሃነም ወቁዱ ሀናሱ የጀሃነም መቀጣጠያዋ የሰው ልጅ ነው። ወልሂጃራ እንዲሁም ድንጋይ አለያ፣ ጀሃነም ላይ መላይከቱን መላይኮች አሉ ጊላዝ የሆኑ ቁጡ የሆኑ ሽዳድ ቡርቱ የሆኑ ላያሱን አላህ ማ አመረውም ባዘዛቸው ላይ እምቢ የሚሉት ነገር የለም አላህን አያምፁትም። ወየፍአሉን ይሰራሉ ማይኡመሩን የታዘዙበትም። ነፍሳችን ቤተሰቦቻችን መጠበቅ እንዳለብን አላህ ስብሓን ታላ አደራ ብሏል።

አላ ፈኩልኩም አዋጅ ሁላችሁም ራኢን ጠባቂዎች ናችሁ። ወኩልኩም ሁላችሁም መስዑሉን ተጠያቂዎች ናችሁ። አረዕየት ይ ከጠበቃችሁት ጥበቃ ትጠየቃላችሁ፣ አሉ ነቢ ዓለይሂ ሰላቱ ወሰላም። ይህም ቡኻሪና ሙስሊም የዘገቡት ሀዲስ ነው። ወሰለ ላሁ ዓላ ነቢይና ሙሐመድ ወዓላ አሊሂ ወአስሓቢ አጅመዒን ይላል። እንግዲህ ይሄ ርሳላ በዚሁ ያልቃል። በሄዳችሁበት ቦታ አስቀሩ፣ አማና ነው። በተለይ ይህ ርዕስ በአሁኑ ጊዜ ወሳኝ ልናጠናው ወደ አማርኛ ሊተረገም ኮርስ ሊሰጥበት ዳዕዋ ሊደረግበት በየመድረሳው ሊበተን የሚገባው ነጥብ ነው። ሙስሊሞች ላይ ያጠመዱ ካፊሮች ያንዣበቡበት ሰዓት ስለሆነ ይህ ክታብ ሼክ ሁሴን አላህ ይጠብቃቸው ከልጅነታቸው ሀገር ውስጥ ዕልም ሲማሩ የነበሩ ከሀገር ውጭም ሁዶ ወደ ሳኡዲ ከኢትዮጵያም ከሌሎች ዓለምም ከመጡ ዓሊሞች ዕልም ሲወስዱ ሳኡዲ ላይ ቆይቶ የሼክ ረቢ ደረሳ የሆኑ። የሼክ መሐመድ አሊ አደም ደረሳ የሆኑት ሼክ ሁሴን ያዘጋጁት የሆነ ሪሳላ ነው። ያላህ ስብሓን ወተዓለ ፍቃድ ሆኖ በክታብነት ታትሞ ይወጣል። እንዲሁም ደግሞ በአማርኛም ባላህ ፍቃድ ይተረጎማል። ያላህ ፍቃድ ከሆነ ነሽር ይደረጋል። ሊቀራ ትኩረት ሊሰጠው የሚገባ ክታብ ነው። ካዘጋጁት ክታባቸው አንደኛው ክታባቸው ነው። ቢዝኒላህ በቅርብ ጊዜ ተዘጋጅቶ ይቀርባል ብለን ባላህ ስብሓን ወተዓላ ተስፋ እናደርጋለን። ሸውሴንንም አላህ ስብሓን ወተዓላ ከክታብ ክታብ ከዳእዋ ዳእዋ ከዕልም ዕልም እንዲጨምርላቸው አላህ ስብሓን ወተዓላ እንማጸነዋለን። አላህ ስብሓን ወተዓላ እዚህ መስጊድ ላይ እንደሰበስበን ጀነተል ፍርዶስ ላይ ሰብስበን በየትንበት ዲኑን የምንረዳ ጀግኖች አላህ ያድርገን። እህቶቻችንም፣ እናቶቻችን፣ አባቶቻችን፣ ወንድሞቻችንም ከኩፍር ሽታና ከኩፍር አደጋ አላህ ይጠብቅልን። እኛንም እስላም ላይ ሱና ላይ አጽንቶ ወደሚቀጥለው ሀገር ያሸጋግረን። አላህ ስብሓን